ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው አሸይና አሸይና እንዲላችሁ ወንጌላቻለሁ ብዙዎች ስትጎ ወንዶሉ ማዳች ላይክ እና ሼር እያደረጋችሁ አሳቦቻችን ለብዙዎች አካፍሎ ለዚህም ኮሉቤ አሁን አመሰግናችኋለሁ። ዛሬ ድሚዘናችን ይዘሉላችሁ መጣ ነው እንግዲህ በትላንትና ዕለት የሰማነው እጅግ በጣም አስገራሚ የሆነ የአትሌት ገለቴ ቡርቃ ታሪክ ነው። እንግዲህ በባለቤቷ መዘረፋና እንዴት ያለች ጉርስ እንደወደቀች ሰምተናል። ብዙዎቻችን በዚህ ጉዳይ መነጋገር አድርገናል። ይሄን ተከትሎ እንግዲህ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ስም አብሮ ተነስቷል። እንግዲህ እንደምታውቁት አትሌት ደራርቱ ቱሉ ከዚ የቀድሞ ባለቤቷ ንብረቷን ሁሉ ዘርፎ ሀብቷን ሁሉ ዘርፎ ከሄደ በኋላ እንግዲህ ጠቅላይ ሚኒስትር መለስ ዜናዊ በጉላቸው ደውለው፣ የቀድሞ ጠቅላይ ሚኒስትር እንግዲህ መለስ ዜናዊ በጉላቸው ደውለው አንተ ምንድነው የአትሌት ደራርቱ ቱሉ ነው ንብረት የዘረፍከ ሉ አባ ነው ብለው ቆጥተው ደወሉለት አሉ። ሰየ ተንቆጠቆጠ። አረ እኔ ስለተናደድኩ በስሜታዊነቱ አንቺ ሁሉ እመልሳለሁ። አረ ሁሉ አትመልስም

ህግ አይገዛም። ህገ መንግስት የምን አባ ህገ መንግስት ነው ኢሉ ያልጣመውን ሰው ህግ ሊያጣቅስል በፍፁም አይዳዳም። አስፈላጊ ሲሆን ደግሞ ራስ ህገ መንግስትን ተጠቅመው የሚሰራቸው ድራሞች ደግሞ የተጠነ ዓለም አቀፍ እኔ በጣም ይደንቀኛል። ድራማ ሲሰራ ቁልብጭ ያለቸው ድራማ ነው የሚሰራው። በደንብ የተጠና ስራ ነው የሚሰራው። እንደገና ደግሞ ድፍረው ዝም በጥጋብ ተነሳስተው ደግሞ ሊቀጣም ሲፈልግ ሎ ማንንም አይጠይቅም። ፈረንጆችን አስሮ እንደነበር ታሳሳላቸው ብዙ ጊዜ ፈረንጅ ሁሉ ያስር ነበር። መለስ ማንንም አይሰማም። ከፈሎ ገማል በሴራ ፖለቲካ በኢትዮጵያ ውስጥ ጥርስን የለቀነ እንደመለስ ዜና እየለም። እጅግ በጣም አድጎኛ ሰው ነው። ተንኮል ራስ ሴራ ራስ አሻጥር እንኳን ቢሆን በደንብ አጥንቶ ግራና ቀኝ አይቶ አለም አቀፍ ጉዳዮችን አይቶ የአገር ውስጥ ጉዳዮችን አይቶ በጣም አድጎኛ ሰው እና ከአትሌት ገለቴ ቡርቃ ጋር በተገናኘ ነው። እንግዲህ የደራርቱ ያለፈ ታሪክ ተነስቶ ብዙዎች ወያዩበት የነበረ መለስ ዜናዊ መቼ ምን መናገር እንዳለበት፣ መቼ ምን መናገር እንደሌለበት የሚያቅ ሰው ነው። ጉርግርና ጮት የሚወድ ሰው አይደለም። ዝ ወክብከብ ያለ ነገር መለስ አይደለም። ጸጥ ያለ ነገር ነው የሚወደው መለስ ከሱ ውጭ አገሩ ላይ አጀንዳ እንዲኖር አይፈልግም። ከሱ ውጭ ማንም በኢህአዴግም ይዙት ከኢህአዴግ ውጭም ይሆን በተቃዋሚ ፓርቲ ምን ጫካ ያለ ጫካ ወለለ ምን መቼ ማድረግ እንዳለበት የሚያቅ እጅግ በጣም ጥንቁቅ አደገኛ በሴራ በአሻጥር ፖለቲካ በኢትዮጵያ ታሪክ ውስጥ ቁጥር አንድ ሊባል የሚችል ሰው እና አንዳንዱ ጊዜ በግለሰብ ቤት ውስጥ ይገባል ብለህ ማትጠብቀው ሰውዬ፣ ፐርሰናል በግለሰብ ቤት ውስጥ ይገባል። አንዳንድ ግዙፍ የሆኑ ጉዳዮች ላይ ድምፅን ያጠፋል። በፍጹም እዚህ ቦታማ ጠቅላይ ሚኒስትሩ አይገባም ስትል ይገባል። መለስ በጣም አደገኛ ሰው። እንደ ምንድን ነው ፖለቲካዊ ቅብልነቱን ከፍ ሊያደርግለት የሚችል ማንኛውም ጉዳይ ያውቀዋል፣ ጠንቅቆ ያውቃል። በጣም የሚጎርም ሰው ለምሳሌ የነህፃን ሄቨን ጉዳይ ወይ የሆኑ እንደዚህ አይነት በአገር ላይ በጣም ለመስማት የሚዘገነኑ ታሪኮች ሲኮሰቱ መለስ ቢኖር ምን ያደርጉ ነበር ነው። ለምሳሌ እንደ ህፃን ሄቨን ወይም እንደዚህ የተጎደለ የታረዱ ሰዎች ቢኖሩ እሱ በህይወት ቢኖር ምን ያደርጋል? ስለ ህፃና ደም አይደለም የሚጨነቅ ወይ ስለሆነ ስለሆነ አይደለም ከዛ ጉዳይ ውስጥ እሱ ምን አይነት ፖለቲካ ቅቡልነት ማግኘት እንደሚገባው ስለሚያቅ ህጎ መንግስት የምን አባ ህጎ መንግስት ነው ለው ቀጥታ ወስዶ ይሶቅ ላል አደባባይ ላይ ይጎላል። ዶዛን ነው የሚያጽፈው። የአማራን ህዝብ ባይወድ እንኳን መለስ ዜናዊ አማራ ህዝብ ኮተኛበት እንቆልፍ እንዲነቃ እንዲቆሰቅስ የሚያደርግ የትኛውም ግለሰብ አማራን ሲያጥላላ ሲያንቋሽ ካገኘ ሊጎልህ ይችላል። ምክንያቱም ለአማራ አይደለም ጉዳይ ለአማራ አይደለም እያልኩት ያለት ግልጽ አይደለም ሴራ ነው። የሱን ጥቅም የሱን ኤምፓየር ሊነካ የሚችል ለምሳሌ አንዳንድ ጊዜ እኮ አማራን የሚሳደብ ሰው መፍቀድ ማለት እኮ አማራ እንዲጠናክር የሚረዳ ሰው ነው። በነገራችን ላይ ኦሮሞን እንዲሳደብ አንድን ሰው ከፈቀድ ክልት ኦሮሞን እንዲጠናክር የሚያደርግ ሰው ነው። ስለዚህ የአማራን ወይ የኦሮሞን ወይ የትግራይን መጠናከር የማይፈልግ ሰው አማራ ወይም ኦሮሞ የትግራይ እንዲሰደብ አያደርግም። ባሰደብካቸው ቁጥር ቁጭት፣ ብስጭት፣ ንዴት፣ ቁጣ ይፈጥራል። ቁጣ፣ ብስጭት፣ ንዴት ውስጥ የገባ ሰው መደራጀት፣ መፋለም ለክብሬ ማለቱም አይቀርም። ስለዚህም ደግሞ ተዳፍናል እና ከተኙበት ምንድነው ይባላል አይደል ከነተረቱ የተኛውን በሬ ቀስቅሰው ቀስቅሰው አደረጉት አውሬ ይባላል። ስለዚህ ሞል ዜናይ ለምሳሌ ወልቃይትን ወስደው ለደራርቱ ትሉ ንብረት ግን ግድ ሊለው ይችላል። ለምን የደራርቱ ንብረት ተነካ ሊል ይችላል። እሱ ግን ሁመራን የሚያል መሬት ዘርፎ ሊሆን ይችላል። ሁሉንም የሚያደርገው ግን በእውቀት ነው። በስሜት አይደለም። በጣም አድጎኛ በጣም አደገኛ ነው። ለዛ ነው ህወሀት በሙሉ በመለስ ትከሻ ላይ ስለነበር እሱ መቃብር ሲወርድ ህወሀት አብራ መውረድ ጀመረች። ሴራም ቢሆን እውቀት ይፈልጋል። ይጎርባንጫል አሻጥር እንኳን ያለ እውቀት አይደረግም። በቃ አይደረግም። እና አማራን ከወልቃይት ያሰደዳል፣ ከሁመራ ያሰደዳል፣ ከሌላ ቦታ ያሰደዳል። በሌላ ቦታ ላይ ግን ተበትኖ እንደፈለገ አፋሩም ነበሩ፣ ወለጋም ነበሩ። የትም ቦታ ተበትኖ ይሰሩ ነበር። አማረች ለምን እሱ ያን ቦታ ነው የፈለገ እንጂ ሌላ ችግር የለበትም። ስለዚህ ሌላው አይ ከዚሁም አሰድጀው ከዛ መኖሪያ ካጣማ ይበላኛል ይላል። አየ ይበላኛል ከዚህ ካሰደድኩት እንደገና ተሰደ ደግሞ ሌላ ቦታ ላይ እንደልብ ተንቀሳቅሶ ካልሰራ በርገግ ይላል፣ ድንግጥ ይላል፣ እኔ ይበሉኛል ይላል። ለዚህ ነው ወልቃይትና የሆመራን ጉዳይ አማራ መጠየቅ ከጀመረ ስጡ ሌላ ጦስጡ ወሳስ እንዳይመጣ ብለው በህይወቱ እያለ ተናገረው ለዚህ ይለን ያደርጋል በእርግጠኝነት ነው። መላጭ እና መለስ ያልጠበቃችሁት ቦታ ላይ በግለሰብ ህይወት ውስጥ እጁን አስገብቶ ሊታይ ይችላል። ከፖለቲካ ትርፍ አንጻር ነው፣ ከተጽዕኖ ፈጣሪነቱ አንጻር ነው። ፓርላማ ላይ ሲናገር እንዴት ያርበደበት። እስኪሞት ድረስ ከመለስ ምድር አንቀጥቅጥ ሰው ነበር። ለምን ቦታውን ያቅ ያለ ቦታ። አሁንም ለምሳሌ ጸጥታ ኃይሎች ላይ በመከላከያም ይሁን በደነት ይሁን ሰው እንደ ወርቅ አልማዝ እንደሚፈለግ ይፈልጋል ለሱ በሚመች መልኩ ብቃቱ ችሎታ ያለውን ሰው ፈልጎ ያስቀምጣል። ከዛ በኋላ ዞር ብለ ቼክ አያደርጓቸውም። ለምን ፍጹም የሚተማመኑበትን ሰው እዛ ላይ ያስገባል። እንደገና ክሮስ ቼክ በነሱ ላይ እንደገና ደግሞ ግራና ቀኝ ደግሞ ያመሳቅላል። መከላከያን በደህንነቱ፣ ደህንነቱን በመከላከያ ያሰልላል። አደገኛ ሰው ነው ሰውዬ፣ አደገኛ ሰው እና የግለሰብ ሕይወት ውስጥ አይገባም ብለው ታስባለ። በእርግጠኝነት በወቅቱ የነበረው አትሌቶችን፣ ባለሀብቶችን፣ ትልልቅ ድምፃውያን በከፍተኛ የደህንነት መዋቅር እይታ ውስጥ ናቸው። አወቅ የሚያደርጓት እያንዳንዱ እንቅስቃሴ ክትትል ያደርጋል። በገንዘብ መያዘ ያለበት በገንዘብ ይዛል። በአብዛኛው ከገንዘብ ይልቅ ግን የደህንነት መዋቅር ነው የሚተማመን። ገንዘብ ሰጥቼ እኮ አርፎ ቁጭ ይላል። በፍጹም አያምንህም፣ መለሶ አያምንህም። እና ይገባል። በግለሰቦች ባልጠበቃቸውበት ቦታ ይገባል። እና ጎ መንግስት ይሁን አባ መንግስት ነው የሚለብሱ ይሁን የሚሰሩ ሰው አደባባይ ነው የሚሰሩ ምን ወደኋላ አይልም። እና ሀሳቦቹ በጣም ረቀቅ ያለ በሴራ ፖለቲካ፣ በአሻጥር ፖለቲካ፣ በአፍሪካ አምሳያ የሌሉ አደገኛ ሰው ነው። በርግጥ እንዳልኳቸው የሴራ ፖለቲካ ብዙ መንገድ አይሄድም። እውነቱ ለመናገር አዋጭው መንገድ ግልጽ የሆነ ፖለቲካ ነው። ግልጽ አሜሪካኖቹ አውሮፓ ነች የሚከተሉት፣ በውስጥ በውጭ እነሱም የሴራ ነው የሚከተሉ። ነገር ግን አሜሪካ ነች በውስጥ ፖለቲካቸው ሲምፕል በጣም ቁልል ያለ በጣም ግልጽ የሆነ ለምሳሌ አሁን የዘር ፖለቲካ የሴራ ፖለቲካ ነው። እጅግ በጣም ከባዱ ፖለቲካ ነው። ነገራች ላ ፖለቲካ አፍሪካ ውስጥ ኢትዮጵያ ውስጥ እንዴት እንደሚመርጡ ታዋቂ አላውቅም፣ እንጂ የዘር ፖለቲካ ማለት እጅግ በጣም ውስብስብ ሌሊትና ቀን ስራ የሚፈልግ በጣም አደጎኛ ነበር። ኮላፕስ ሲያደረግ ኢምፓየሩ እንዳለ አንቶ ላይ ነው የሚናደው አሁን ሌላው ምዕራባውያን እና አሜሪካኖች የሚከተሉት በውስጥ ነው፣ በውጭ አፍሪካን፣ ሌላውን ዓለም በተመለከተ እጅግ በጣም ውስብስብ የሆነ ሌላ አካሄድ የሚጠቀሙት እና በውስጣቸው ግን በሀገራቸው ፖለቲካ ሀገራቸውን የሚያስተዳድሩበት ግን ሲምፕል ዲሞክራሲ ነው። በቃ ማንኛውም ሰው ይሰራል፣ ይበላል፣ ይጠጣል፣ በቃ ኑሮን ትኖራል። ከዚ ውጭ ምንም ጉዳይ የለም። ይሄ ሃይማኖቱ በዚህ ውስጥ ገብቶ እንትኑ ገብቶ በብሄር በዚህ ስር ገብቶ በዛ ስር ወጥቶ እንትናን ጦልፈ ነው እንትናን አስሮ ነው እንትናን የለም ጉጭ ነው። ሁሉ ነገር አደባባይ ነው። ህዝብ ይዳኛል፣ ህግ ይዳኛል። ሲምፕል ፖለቲካ ነው እና የዘር ፖለቲካን ሃንድል ማድረግ በራሱ ጂኔስነት ይጠይቃል። ውስብስብ ነው፣ አደገኛ ነው፣ ሞርዛማ ነው፣ ቶክሲክ ነው። ልክ አሁን አንዳንድ ኬሚካል የሚቆመም ሰው አፉንም፣ ዓይኑንም፣ ጆሮንም ተሸፋፍነ አይደለም? የዘር ፖለቲካ እንደዛ ነው። የዘር ፖለቲካ ቆማሚ ነው፣ ራሱ ይጎለዋል። ለዚህ ነው ብዙ ብዙ በጣም ምርጡ ሰዎች በኢትዮጵያ ውስጥ ትልቅ ቦታ ሊደርሱ ይችላሉ የተባሉ ነገር ግን በዘር ፖለቲካ ውስጥ ከገቡ በኋላ በአጭሩ ነው የሚቀጩ። ለምን? ቶክሲክ ነው የሚያቆኖ ባብረውን ራስ የዘር ፖለቲካን የሚያቆኖ ባብረውን ሰውየ ራሱ ፖይዝን አድርጎ በቀላል ይገድላል። እና መለስ ይሄን የዘር ፖለቲካ በኢትዮጵያ ውስጥ አስጀምሮ አድራይቶ አውሰብስበው ወደ ሀያ ምናምን ዓመት መቆየቱ ራሱ በጣም አደገኛ የሚባል ሰው ነው። ልክ ያው ኒኩለር እንደሚያብላላ ሰው ነው። ሙቆጥረሱ ኒኩለርን አብላልቶ አብላልቶ አብላልቶ በኋላ ጨረሩ እሱን ራሱ ቆደለው እና ሴራም ቢሆን እውቀት ይፈልጋል። ከስሜት ይልቅ ብስለት ይፈልጋል። አማካሪዎቹ በጣም አደገኛ ሰዎች ነበሩ። የመለስ ዜናዊ አማካሪዎች አደገኛ፣ በጣም ጥርሳቸውን የነቀሉ በዚህ በዘር ፖለቲካ ጥርሳቸውን የነቀሉ በአሻጥር መንገድ ከፍተኛ ብስለት ያላቸው፣ ብስለታቸው ግን እነሱንም አገሪቱንም ዋጋ ያስከፈለ ነው እና ይሄ ነው እና የደራርቱን ብቻ ሳይሆን ሌሎችም በጣም በግለሰብ ደረጃ የማትጠብቁበት ቦታ መለስ እጁን ያስገባል። ይናገራል በምትሉበት ጉዳይ ደግሞ ጸጥ ብሎ ውስጥ ሰርቶ ጉዳዮችን ይገድላል እና አደገኛ ግለሰብ ነው በእኔ እይታ። በሌላ ጊዜ እሞለሳለሁ፣ ለዛሬ ግን እዚህ ጋ ይበቃኛል። ይሄን አሳውነው ሲሞቻቸው ላይ ቃርግ ሽር አድርገው ዳች አለው ፒስ